ሰው ይህንን ያክል የእንቅልፍ ፍላጎቱን ለመግታት እንዲሁም ደግሞ እንዳይታወቅበት ይህንን ያክል ክሬቲቭ መሆኑ በጣም ያስገርማል። ዛሬ አንድ መረጃ ላጋራችሁ፣ በጣም የሚገርም ሰው ምን ያክል ለሚወደው ነገር መስዋዕትና ክሬቲቭ መሆን እንደሚችል የሚያሳይ አንድ መረጃ ይዤላችሁ እወዳለሁ። እንቅልፍ ወዳጁ ምን ወሰነ የሚለውን አጋራችኋለሁ። ከዛ በፊት ቻናሌ አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። አይኖቹን በአይን ሽፋሽፍቱ ላይ በመሳል በስራ ቦታው ያንቀላፈው ግለሰብ መነጋገሪያ ሆኗል። ስራ ላይ የሚገጥመውን የእንቅልፍ ፈተና ለመቋቋም ልዩ ብልሃት የተጠቀመው አንድ ግለሰብ ድርጊት በዓለም አቀፍ ደረጃ የማህበራዊ ሚዲያዎች መነጋገሪያ ሆኗል። ግለሰቡ ማንነቱና የትኛው የስራ ቦታ እንደሆነ ባይገለጽም የስራ ባልደረቦቹ እንዳያስተውሉት እና ስራ ላይ ያለ እንዲመስል በአይን ሽፋሽፍቱ ላይ በትክክል የተከፈቱ አይኖችን ምስል በመሳል በእንቅልፍ ውስጥ ሆኖ ነግቶ ለመታየት ሞክሯል። ይህ ሰው ለእረፍት የወሰደው ቁርጠኝነትና ያሳየው እጅግ ከፍተኛ ፈጠራ ብዙዎችን አስገርሟል። በተለያዩ የማህበራዊ መድረኮች ላይ ይህንን ፎቶ የተመለከቱ ሰዎች ድርጊቱ የፈጠራ ጥግ ነው ሲሉ ሲያሞካሹት፣ ሌሎች ደግሞ የስራ ስነ ምግባር የጎደለው ድርጊት እና ከብደት የማይተናነስ ነው በማለት ተችተውታል። የስራ ጫናና የድካም ስሜት ለመቋቋም ሲባል በአይን ሽፋሽፍት ላይ አይኖችን መሳል ወይም መለጠፍ በፊልሞች እና በኮሜዲ ትዕይንት ላይ የተለመደ ቀልድ ቢሆንም በገሃዱ ዓለም ይህንን ያክል የተሳካ ደረጉ ብዙዎችን አስገርሟል ሰውየው ይህንን ያደረገው በተለይ ከእንቅልፍ ጋር ተያይዞ ተግዳሮት ለመተኛት ባለው ታላቅ ምኞት እንደተደረገ ተጠቁሟል ሀሳባችሁ ምን ይመስላል ይህንን ያክል ለእንቅልፍ ሞትኩ ማለት ምን ይመስላል ምን ይሰማችኋል ሀሳባችሁን ኮሜንት ላይ አስፍሩልኝ ሰላምና ጤና ደስታና ፍቅር በምድራችን ይስፈን ሰላም